ከሰሞኑ መነጋገሪያ የሆነው ማለትም በከፍተኛ ሁኔታ ጭማሪ አሳይቶ ጣራ እንደነካ ይገኛል። የጥቁር ገበያ የሐዋላ የምንዛሬ ዋጋ በዛሬው ሁለት ጨመረ ወይንስ ቀነሰ? የአስራ አራት ሀገራት የምነግራችሁ ይሆናል። ምን ይሄ ብቻ በባንኮች ያለው የምንዛሬ ዋጋ በከፍተኛ ሁኔታ አሁንም ከቀን ወደ ቀን እየጨመረ ይገኛል። ከጥቁር ገበያ ጋር ያለው ውድድርና ትንቅንቁ እንደቀጠለ ይገኛል። በዛሬ ሁለት በስንት የተዘረዘረ ይገኛል። ሰላም አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ የኡስሚ ዩትዩብ ቻናል ቤተሰቦች፣ አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኘው። የጥቁር ገበያ የሐዋላ የባንኮች የምንዛሬ ዋጋ በዛሬ ሁለት ዕለተ ቅዳሜ ረፋዱን በስንት እየተዘረዘረ ይገኛል። ጨመረ ወይንስ ቀነሰ? ሙሉ መረጃና ሙሉ ዝርዝሩን አስደምጣችኋለሁ። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው? በንግድ ባንክ ስንት እየተዘረዘረ ይገኛል? አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ላይክ ሼር ማድረጋችሁን አትርሶ፣ እንዲሁም ደግሞ አዲስ ከሆናችሁ ዌልካም፣ ሰብስክራይብ በማድረግ የዶል ምልክቱን በመጫን ቤተሰቡን ተቀላቀሉን። በቀጥታ ወደ መረጃችን ስንሸጋገር የመረጃ ምንጫችን የኢትዮጵያን ብላክ ማርኬት ዶት ኮም ነው። የጥቁር ገበያ መረጃን በተመለከተ ዕለታዊና ወቅታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የአሜሪካን ዶላር 17027 ብር እንደሚሸጥና አንድ የአሜሪካን ዶላር 170 ብር ከ27 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና በ የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ አስነብቧል። በመቀጠል በንግድ ባንክ ያለውን የምንዛሬ ሁኔታ እንመለከታለን። በንግድ ባንክ አንድ የአሜሪካን ዶላር 147 ብር ከ04 ሳንቲም በመዘርዘር ላይ ይገኛል። ከትላንትናው የምንዛሬ ዋጋ ጋር ስናነጻጽረው በዛሬ ዕለት ጭማሪ አሳይተዋል። በዳሽን ባንክ 147 ብር ከ96 በመዘርዘር ላይ ይገኛል። በሂጅራ ባንክ 148 ብር ከ47 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአቢሲኒያ ባንክ 148 ብር 45 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ነው። አቢሲኒያ ባንክም በተመሳሳይ 148 ከ61 በመዘርዘር ላይ ይገኛል። በመቀጠል ይሮን እናስተውላለን። አሁንም በድጋሚ የመረጃ ምንጫችን ጥቁር ገበያን በተመለከተ ኢትዮጵያን ብላክ ማርኬት ዶትኮም ነው። 100 19795 ብር እንደሚሸጥና 1 197 ብር ከ95 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ ወለል እና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስፍሮት አግኝተናል። በንግድ ባንክ 1 170 ብር ከ69 ሳንቲም በመዘርዘር ላይ ይገኛል። እንዲሁም አንድ ዩሮ በዳሽን ባንክ 171 ብር ከ64 ሳንቲም በመዘርዘር ላይ ይገኛል። በሂጅራ ባንክ 171 ብር ከ97 ሳንቲም በመዘርዘር ላይ ይገኛል። በአቢሲኒያ ባንክ 172 ብር ከ38 በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አቢሲኒያ ባንክ ነው። ስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 21398 ብር እንደሚሸጥና አንድ የስዊዝ ፍራንክ 213 ብር ከ98 ሳንቲም እየተሸጠ እንደሚገኝ ነው የወጣው መረጃ የሚያሳየው የስዊዝ ፍራንክ በንግድ ባንክ 181 ብር ከ35 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በዳሽን ባንክ 168 ብር ከ45 ሳንቲም በመዘርዘር ላይ ይገኛል። በአቢሲኒያ ባንክ 185 ብር ከ87 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ አቢሲኒያ ባንክ ነው። በመቀጠል ካናዳን ዶላር እናያለን። 100 የካናዳ ዶላር የመረጃ ምንጫችን የኢትዮጵያን ብላክ ማርኬት ዶት ኮም በድረ ገጹ እንዳሰነበበው ከሆነ 12167 ብር እንደሚሸጥና አንድ ካናዳን 21 ብር ከ67 ሳንቲም እየተሸጠ እንደሚገኝ አሁናዊ የጥቁር ገበያ መረጃ ያመለክታል። በመቀጠል የአውሳን ዶላር እናያለን። የመረጃ ምንጫችን የኢትዮጵያን ብላክ ማርኬት ደትኮም በድረገጹ እንዳስነበበው ከሆነ 100 የአውሳን ዶላር 11093 ብር እንደሚሸጥና 1 ዶላር 110 ብር ከ93 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። መረጃውን ሳንጨምርና ሳንቀንስ እንካችሁ እያለን እንገኛለን። የቻይና ዩዋን እናስከትላለን። 100 የቻይና ዮሐን 2391 ብር እንደሚሸጥና አንድ የቻይና ዮሐን 23 ብር ከ91 ሳንቲም በመሸጥ ላይ ይገኛል። ፓውንድ ስተርሊንግ እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶትኮም በድረገጹ እንዳስነበበው ከሆነ 100 የፓንድ ሰርኒንግ 22635 ብር እንደሚሸጥና 1 ፓንድ ሰርኒንግ 226 ብር ከ35 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። በንግድ ባንክ 1 ፓንድ ሰርኒንግ 192 ብር ከ20 ሳንቲም በመዘርዘር ላይ ይገኛል። በዳሽን ባንክ 199 ብር ከ75 ሳንቲም በመዘርዘር ላይ ይገኛል። በሂጅራ ባንክ 197 ብር ከ28 ሳንቲም በመዘርዘር ላይ ይገኛል። በአቢሲኒያ ባንክ 198 ብር ከ38 ሳንቲም እየተዘረዘረ እንደሚገኝ ከድረገጹ ላይ ያገኘነው መረጃ ያመለክታል። በመቀጠል ወደ አረብ ሀገራት እንሸጋገር እና በቀዳሚነት የምናየው በዓለማችን በምንዛሬ መጠኑ አንደኛ ደረጃ ላይ የተቀመጠችውና አንድ መቶ ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ቀዳሚውን ቦታ ይዛ የተቀመጠችው ኩዌት ናት። አንድ መቶ የኩዌት ዲናር 55466 ብር እንደሚሸጥና አንድ የኩዌት ዲናር 554 ብር ከ66 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረ ገጽ ላይ ያገኘነው መረጃ ያመለክታል። እንዲሁም የሳኡዲ ሪያልን እንመለከታለን። 100 የሳዑዲ ሪያል በጥቁር ገበያ የመሸጫ ዋጋው 4534 ብር እንደሚሸጥና አንድ የሳዑዲ ሪያል 45 ብር ከ34 ሳንቲም እየተሸጠ ይገኛል። ዩናይትድ አረብ ኤምሬትስ ዲርሃምን እናያለን። 100 የኢማራቶች ዲርሃም 4630 ብር እንደሚሸጥና አንድ የኢማራቶች ዲርሃም 46 ብር ከ30 ሳንቲም እየተሸጠ እንደሚገኝ ነው የወጣው መረጃ የሚያሳየው ከዚህም ጋር ተያይዞ በባንኮች ያለውን የምንዛሬ ሁኔታ ስንመለከት የሳዑዲ ሪያል በንግድ ባንክ 39 ብር ከ20 ሳንቲም፣ ዩናይትድ አረብ ኤሚሬትስ ዲርሃም በንግድ ባንክ 40 ብር ከ03 ሳንቲም እየተዘረዘረ ይገኛል። እንዲሁም ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው የሚለውን ስንመለከት በዛሬ ሁለትን በድጋሚ ሂጅራ ባንክ ነው። በዚህም አንድ የሳዑዲ 42 ብር 35 ሳንቲም እየተዘረዘረ ይገኛል። አንድ የኢማራቶች ድርሃም 43 ብር ከ78 ሳንቲም እየተዘረዘረ እንደሚገኝ ከሂጅራ ባንክ ድረ ገጽ ላይ ያገኘ ነው ይፋዊ መረጃ ያመለክታል። በመቀጠል የምናየው በዓለማችን በምንዛሪ መጠኗ ሁለተኛ ደረጃ ላይ የተቀመጠችው እና 100 ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሁለተኛ ደረጃ የተቀመጠችው ባህሬን ናት። 100 የባህሬን ዲናር 45200 ብር እንደሚሸጥና 1 የባህሬን ዲናር 452 ብር እየተሸጠ እንደሚገኝ ነው የወጣው መረጃ የሚያሳየው። ቱርኪ ሊሬ እናስከትላለን። 100 የቱርኪ ሊሬ 405 ብር እንደሚሸጥና 1 ሊሬ 400 ይቅርታም፣ 1 ሊሬ 4 ብር ከ05 ሳንቲም እየተሸጠ እንደሚገኝ ነው ኢትዮጵያን ብላክ ማርኬት ደትኮም በድረገጹ ያስነበበው። በመቀጠል ጆርዳን ዲናርን እናያለን። 100 የጆርዳን ዲናር 24028 ብር እንደሚሸጥና አንድ የጆርዳን ዲናር 240 ብር ከ28 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ደትኩን በድረገጹ አስነብበዋል። በመቀጠል ምናየው የኦማን ሪያልን በተመለከተ ነው። የኦማን ሪያል እንግዲህ በዓለማችን በምንዛሪ መጠኗ ሶስተኛ ደረጃ ላይ የተቀመጠችና አንድ መቶ ቅጠሏን እጅግ በከፍተኛ ሁኔታ ከሚያዘረዝሩ ሀገራት ሶስተኛ ቦታ ይዛ ተቀምጣለች። በዚህም አንድ መቶ የኦማን ሪያል አርባ አራት ሺህ ሶስት መቶ ብር እንደሚሸጥና አንድ የኦማን ሪያል አራት መቶ አርባ ሶስት ብር እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ደትኩን በድረገጹ አስነብበዋል። ውዴሻል ቤተሰቦችና አድማጭ ተመልካቾቻችን የአስራቱ ሀገራት የጥቁር ገበያ የምንዛሬ ዋጋ ከትላንትናው ጋር ሲነጻጸር ብዙም ልዩነት የለውም። የባንኮች የምንዛሬ ዋጋ በንግድ ባንክ በተወሰነ መልኩ ጭማሪ አሳይቷል። ከሰሞኑ የምንዛሬ ዋጋ በከፍተኛ ሁኔታ እየጨመረ ከንግድ ባንክ ወይንም ደግሞ ከባንኮች ጋር ያለው የምንዛሬ ሁኔታ ደግሞ ከቀን ወደ ቀን ትንቅንቁ እንደቀጠለና ፉክክሩ እንደደራ ይገኛል። በኋላ ምን ይከሰታል? ነገ ምን ይከሰታል? አብረን የምና ይሆናል ቪዲዮችን ላይክ፣ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ ያረጋችሁ የደወል ምልክቱን በመጫን ቤተሰብኑ ተቀላቀሉ። ለሀገራችን ሰላም መልካሙን ተመኘው ተመኘ። አሰላሙ አለይኩም ወረህመቱላህ